ማለት የጠየኩት ያልተመለሰልኝ ጥያቄ አለ፣ ገባህ አይደለ? ያ ማለት እኔ ጠይቄ እዚህ ጋ ምን መሰለ፣ አንድ ሃይማኖት ስታመልከውም ሆነ ወይም የሆነ ነገር ስታደርግ ምን አለ መሰለ፣ አንደኛ ያንን ነገር ጾለት ስታደርግ መሰማት አለብ። ገባህ አይደለ? እኔ ግን ከአንዴ ሁለቴ፣ ከሁለቴ ሶስቴ፣ በቃ ከዛ በላይ ከአንገቴ ተደፍቼ ለምኜ አስለምኜ ወይም ደግሞ ጸሎት አስደርጌ ነበር። ገባህ አደለ? እኔ ስለ ክርስትና ሃይማኖት ብጠይቀኝ ምንም አላቅ። ቢያንስ አስራ ስምንት አስራ ዘጠኝ ዓመት ኖርኩበት። ገባህ አደለ? ያ ማለት እንዴት ነው የምነግርህ? አንዳንዶቻችን ስለ እስልምናም ሆነ ስለ ክርስትናም በደንብ ሳናቅ ቤተሰብ እንትን ባለን ብቻ እንኖራለን። ገባህ አደለ? ያ እኔ ተማሪ እያለሁ ስለ ሃይማኖቴ ግድም አይሰጠኝም ነበር። ግድም የሚሰጠኝ ልጅ አልነበርኩም። ዘንድሮ የአስራ ሁለተኛ ክፍል ተማሪ ነኝና ይህ ይሄ ሁሉ ጥያቄ እንዴት ዛሬ ይሄ የሃይማኖት መፈላቀቅ ከመጣ በኋላ ይሄ እንዴት ልመጣልሽ ይቻላል ምናምን ልትለኝ ትችላለህና፣ ሴትዮዬ እኔ ሙስሊም እንደሆንኩ ነው የምታውቀው፣ እኔ ሙስሊም እንደሆንኩ ነው የምታውቀው። እና ዛሬ ልጇ ነበር መስጊድ አልሄድም ብሎ መስጊድ ሄደ፣ ሄድን ነን ሄድ እሷ አልሄድም ብለዋል። እሱ እዚህ ሳለ ደግሞ አንቺ እዚህ ልትኖር ያቺ ምናት ትሄጃለሽ ምናምን አለች ማለት ነው። ከዛ እሻልኩኝ እኔም ያው ግዴታ መሄድ ስለነበረብኝ ሄድኩኝ ማለት ነው። ከዛ ሲሄድ ምንድነው ያልኩት እነሱ ቁርአን እየቀሩ ወይም ደግሞ ሰለዋት እያደረጉ ሳለ እኔ ምንድነው ያልኩት ፈጣሪ ዛሬ እውነት ካለ አላህም ወይም ገብርኤል ብዬ አልልም እና እውነት ካለ ትክክለኛውን ፍርድ ወይም ደግሞ ትክክለኛውን ሃይማኖት አገናኘኝ ብዬ። ጸለይኩ ማለት ነው። እነሱ እንደዛ ሲሰግዱ ምናምን እኔ ራሴን ጸሎት እንጂ የነሱን አልሰማሁም። ገባህ አይደል? የራሴን ብቻ ፈጣሪ፣ አንተ እውነት ካለ ወይም ደግሞ በቃ ትክክል ከሆንክ ትክክለኛውን ነገር አሳየኝና ወደ ትክክለኛው መንገድ ምራኝ ያልኩኝ ማለት ነው። ከዛ ወደ ትክክለኛው መንገድ ጧት ልጆቹን አላቃቸውም ሰግጄ መጥቼ ምናምን በቃ አዳሬን የሆነ ልጅ ነበር። ለምን ከሱ ጋር ቴጅ ምናምን ምናምን ሲለኝ አደረ ማለት ነው እና ከዛ ከሱ ጋር ብትጅ እኮ ትክክለኛ መልስ ታገኛለች። ስለዚህ አንቺም የመወዛገብ እንትን ያትኖሪም ከዛም ደግሞ ያልተመለስልሽንም ጥያቄ መመለስ ይኖርብሻል እንጂ ሁሌ ሳይመለስልሽ ቀርቶ ለምን ታዝንያለሽ? ለምን ደግሞ በሃይማኖትሽ እርግጠኛና አማኝ ሳትሆኚ ከምትኖሪ ለምን እንደዛ ታደርጊም ምናምን ሲለኝ ከዛ እሻልኩት ልጆቹን አላቃቸውም። ከዛ ልጆቹን አላውቃቸውም። ጠዋት ገባሁኝና ገስት ላይ ሳናግራቸው ምናምን ከዛ ልትሳደቢ ነው ምናምን አሉኝ ማለት ነው። እኔ ለመሳደብ ብፈልግ እኔ ማንኛውን ሃይማኖት አከብራለሁ፣ የራሴን ሃይማኖት አከብራለሁ፣ የሰውን ሃይማኖት አከብራለሁ። ገባ አይደለም? እዚህ ጋር ዛሬ ኦርቶዶክስ እንደዚህ አይደለም፣ ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አይደለሁም። የወረድኩ ሰውም የዘቀጥኩ ሰውም አይደለሁም። ያ ማለት ደግሞ እዚህ ጋር ብቻ ፈጣሪ ዋናው ነገር ምናገር ነገር እስከ ዛሬ ስለምነው ፈጣሪን ስለምነው ሳማልደው አንድ የሚያገኘት ነገር አንድ የሚያገኘት መልስ አልነበረም። ዛሬ ግን እኔ አምኜበት ፈልጌው ባይሆንም ሂጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ትክክለኛ ፈጣሪ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ ያልኩት ማለት ነው። ባ እዚህ ጋር አንተን ስላገኘው ትክክለኛው መንገድ እንዳገኘ ነው የምቆጥረው። ያ ማለት አንተ ታስረዳኛለህ ከዛ ደግሞ ሌሎችንም ነገሮች እንዳቅ ታደርገኛለ ብዬ ስለማስብ ይህን ሃይማኖት፣ እንዴት በአንድ ቀን ምናምን ልትለኝ ትችላለ? በአንድ ቀን መቀበል ይከብዳል ገባህ አይደል? ይህን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት ለምን እኔ ከቤተሰቦች ጋ ሁሉ የተጣላሁበት ነው። ያ ማለት ከዚህ ጋር ማተብ ስታዋልቅ ምናምን ቤተሰብ ምናምን ይሰማል። ያ ማለት ደግሞ ለምን እንዴት የሚል ነገር ይፈጠራል ነው ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሳዋልቀው ምናምን። ለምን እኔ ከዛ ስመጣ ምንድነው ብዬ የመጣሁት ሙስሊም ነኝ ብዬ ነው የመጣሁት። ለምን እዚህ ጋር ሙስሊሞች ካልሆኝ እዚህ ሀገር ላይ እንደሚያሰቃዩ ነው የማስበው ማለት ነው። በቃ እዚህ ሀገር ላይ ያን ያክል ምቾት አይኖረኝም ምናምን ብዬ ስለማስብ ማተቤን ከዛው በጥሼ ነው የመጣሁት። ና ከዛ ያው እዚህ ይዤው ነበር ከዛ እዚህ ይዤው መጥቼ ምናምን ከዛ እዚህ ይዤው መጥቼ ምናምን በቃ ሴትዮዋ የሆነ ሰዓት ላይ ፈትሻ ክላሴን ብታገኙስ ምን ትለኛለች? ምናምን የሚል እንትኔ ማተቤን ያው ፈልጌ ባይሆንም ወረወርኩት ማለት ነው። እና ከዛ ያንን ወረወርኩት እንግዲህ ክርስቲያንም ካላችሁ ከታች በጣም ይቅርታ እና ያንን እንትን ወረወርኩትና ስወረውረው፣ ምንድን ነው በቃ ፈልጌው አይደለም ያንን ሃይማኖት ወይም ደግሞ ያንን መስቀል ማውሮር ፈልጌው አይደለም። ለምን እኔ ማተቤን በጣም ነው የምወደው። በጣም እንትን እለዋለሁ፣ ግን ያው እስካሁን ድረስ ትክክለኛ ፍርድ አልተሰጠውም ነው። ገባህ አይደለ? ለምኛው ለምን ስለ ክርስትና በደንብ ለወቅ በቃ ስለ ሃይማኖቴ በደንብ ማወቅ ፈልጋለሁ። ለምን እዚጋ አንድ ክርስቲያን መስቀል ስላንጠለጠለ ብቻ፣ ነጠላ ለብሶ ቤተክርስቲያን ስለሄደ ብቻ ክርስቲያን አይባልም። ሙስሊምም ደግሞ ኢጃብ አድርጋ ስለሄደች ብቻ ሙስሊም አትባልም። ስለ ሃይማኖቷ በደንብ ማወቅ አለባት። ና ከዛ ስለዛ ስለዛ ነገር ስለሆነ ብቻ ያንን ነገር ሳደርግ እስካሁን ድረስ ከማንም ክርስቲያን ጋር ወይም ደግሞ ከኦርቶዶክስ ጋር ኖሮ ያለው ግን ደግሞ ለዚህ ለጥያቄ እንዴት ነው አንቺ እንዴት ለምን እንደዚህ አትሄጂም? ምናምን ብዙ ጓደኞች አሉኝ የሰንበት ተማሪዎች ምናምን። እኔ ግን ለምን እዛ አልሄድም? እዛ የሚሄዱ ልጆች ሁሉ ያስጠሉኝ ነበር። በቃ እነሱ ጓደኞቼ ከሆኑ እነዛ ልጆች ለመራቅ እንጂ ያን ያክል አልቀርባቸውም ነበር። እነማዘር ለምን አቴጅም አንቺ ሁሌ እንደዚህ እንደሆንሽ እንደተንዘላዘልሽ ምናምን ገባህ አደለ። ያን ነበር ቤት ስም ያለኝ በቃ እኔ ዘልዛላሁ ወይም ደግሞ በቃ ቤተክርስቲያን መሄድ እፈልጋለሁ። ግን በቃ እኔ ማስበው ሰይጣን እንዳገደኝ ነው። ገባህ አደለ እና በቃ እንደዛ አድርጌ ምናምን ስለማስብ አሁን ላይ በቃ የተመለሰልኝ ነገር ወደ ዋናው ነገር ስመጣለ እስከዛሬ ሳመልክበት የነበረው ሃይማኖት ስለምነው ሳማልደው ያልተመለሰልኝ መልስ ወይም ወደ ትክክለኛው መንገድ ያልመራኝን ነገር ዛሬ ላይ ባላምንበትም በግደታ ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ፍረደኝ ማለት። እዚህ ጋር ምን መሰለህ እኔ ስትሄድ ሴትዮዋ፣ በጣም ነበር ያናደደችኝ። ለምን ከሰው ሀገር መምጣቴ ምናምን ምናምን እያልኩ ነበር የመጣሁት። እና ከዛም መስጊድ ሄድኩኝ። መስጊድ ሄጄ አዛን ሲል ራሱ ሴትዮዋን ነው ንቅ ያደረኳት። ለምን እኔ ከዚህ በቅርበት በሩቅ አዛን ሰማለሁ እንጂ ከቅርበት እዚያው መስጊዱ ሆኜ ሆ ሰምቼ አላውቅም፣ አዛን እና ከዛ አዛን ሲል በቃ የሆነ ሴትዮዋ ለንቅስ አድርጋት፣ አንቺ ምንድነው አዛን ሰምተሽ አታውቂም እንደ ምናምን ስትለኝ፣ አይ እኔ መስጊድ ገብቼ ስለማላውቅ ለዛ ነው አልኳት። ለምን እሷ ስሜ ብሌን የሚባለው እና ከዛ ብሌን፣ ስምሽ ብሌን ነው ከዛ ደግሞ ሶላት አሰግጅም፣ ለምን ሁሌም ለምን ሶላት አሰግጅም፣ ለምን እንደዚህ አትይም፣ ለምን እንደዚህ አትይም ትለይ ነበር ሴትዮዋ። በጣም ጥሩ ሰውነች። እና ሶላት ብሰግጅ እኮ አሪፍ ነው። እኔ ራሱ በትርፍ ጊዜ ቁርአን አስቀራሻለው እና ለእኔም አጅራለው ለአንቺም ደግሞ ምናምን ትለኛለች። እና ከዛ በቃ እሷንም ከንትን አልቆጥራትም። ግን በዛሬ ባየሁት ነገር ወይም ደግሞ በዛሬ ፈጣሪ ሰምቶ ከንተ ጋር ባገናኝ ነገር የእውነት ከምነግር በላይ ከማስበው በላይ እስከ ዛሬ ከጠየኩት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል። ለምን ጥያቄ ፈጠረብኛል? አንደኛ በቃ እኔ አለ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ፣ ምናምን እንደሚባለው በድንጋይ ያመልካሉ፣ ሙስሊሞች በድንጋይ ነው የሚያመልኩት ይላሉ። እና ከዛ ስለዛ ስለዛ ነገር ስለሆነ በቃ ያን ያንን ነገር ይዘህ ነው የምታድግና፣ ብቻ ብዙ ከባድ ነገር አለው። ግን ብቻ እኔ ምን እንደምላ አላውቅም። ቃላት ነው የሚያድረኝ ዛሬ ላይ። እንደዚህ ወንኪም ብዬ ሌላ ነገር ማምጣት አልፈልግም። ግን ብቻ በውስጥ እንዋላለን እና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንድ ወይም ሁለት ወይም ሳይሆን በቃ በጣም ከምነግር በላይ ዝግጁ ነኝ። ያ ማለት ግን ይህንን ስለነገርከኝ ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ እፈልጋለሁ። ገባህድላ እኔ ሌሎች እስላሞች ልጆች አውቃለሁ። ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን ምናምን ምናምን አውቃለሁ። ግን ደግሞ አንተ በደንብ ታውቃለህ ብዬ ያሰብኩት ለምን እንደሆን ታውቃለህ? አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽርህ ነው እንትን የምትለው እና በቃ አንዳንዴ ሚዲያ ላይ ስቶን ሶሻል ሚዲያ ላይ ስቶን እዚህ ጋር ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙት ማለት ነው። ገባህ አይደለም? ክርስቲያኖቹ፣ ሙስሊሞቹ። ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድና ያሉኝ ምንድና ያሉ አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖር ያለሽ ካልሆነልሽ፣ ደግሞ አንቺ እንደውም ክርስቲያናት መስልኝ ምናምን ያሉ። ያ መሆን የለበትም ሲቀጥል ያው ይህንን ከጥፋት ብቻ ባልወስደውም፣ ግን እንደዛ መሆን አልነበረበትም። ግን ችግር የለውም ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኛል። ገባህደለ እኔ ፈልጌ ወይም አስቤበት ሳይሆን እንደዛ መሆን የለበትም ማለት እዚህ ጋ የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም። ገባህደለ እኔ ዛሬ ሄጄ ሴትዮዋ ዛሬ ሄዳ ይዛ ሄዳ ገጥታ ይዛኝ ሄዳ ያንን ነገር ባልሰማ ኖሮ ወደ አንተም ጋ ወደዛም ወደ ልጅ ጋር አልደውልም፣ ያንንም ልጅ አላወራውም። ያንንም ልጅ አወራውት በመሰለ ዋሳፕ ላይ ነው የምናረው። ና ከዛ ዛሬ እኮ ሴትዮ የመስኪ ዲዛይን ሂዳ መስኪ ዲዛይን ሂዳ አዛን ሲባል ደንግጭ ሴትዮዋን ጨመደርኳት እና ፈጣሪ አንተ እውነት ካለ እውነት ካለ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ ማለት በቃ ግለጽልኝ፣ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንዲኖረኝ አድርገኝ ብዬ የጸለይኩ ምናምን ስለው፣ ከዛ ሁሌም ይነግረኛል ስለአንተ። ለምን እሱ ጋር አትሄጂም? ለምን እሱ ጋር አትሄጂም? ግን ያኔ እንደዛ ሲሉ ጭራሽም ነው የምትን አለው ማለት ነው። ለምን በቃ እሱን እንደጥላቻ አንተ የራስን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ምናምን ያንን ነገር ነው እናምለው ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ። በቃ ሁሱ ብለሽ ሰርች አድርጊ ምናምን ላይ ሰርች አደረኩ። ብዙ በስምህ ብዙ ልጆች አሉ። ያው በስምህ ብዙ ልጆች ቢኖሩም ያው ፈጣሪ ብሎ አገናኘኝ ማለት ነው። ለምን እኔ ሁሱ ብዬ ከአስራ ምናምን ልጅ በላይ ነው ፎሎ ያደረኩት። በቃ እያንተ የመሰለኝ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይምና ከዛ ሁሉንም እንደዛ አድርጌ ምናምን አደረግኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባሁ። እነዛ ልጆች ጋር ስገባ የአጸብን ቢኖርም አንተን እንዳገኝ እረዳኝ ማለት ነው እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱዓ ባደረኩበት ወይም ደግሞ ጸሎት ባደረኩበት ሰምቶኝ ከዚ አድርሶኛል። ስለዚህ ያው እሺ፣ በጣም ጥሩ አሁን እስልምናን ለመቀበል ዝግጁ ነሽ ወይስ ነገር

ሙሐመድ ሆይ በእርግጥም ወደ እያንዳንዱ ሕዝብ ነቢያትን ልኬ አለው። እዚያም ነቢያት ሲያስተምሩ የነበሩት አላህን በብቸኝነት ተገዙ፣ ከርሱ ውጪ ያሉ ጣዖቶችን ሁሉ ራቁ በማለት ነበር ይላል። ኖሕ ለምሳሌ ወለቀደም አርሰልና ኖሐን ኢለ ቀውምህ ፈቃለ ያ ቀውም ይዕቡዱ አላህ ማለኩም ሚን ኢላህ ነገረ። በእርግጥም ኖሕን ወደ ህዝቦቹ ልኬው ነበር ይላል። እርሱም ሲያስተምራቸው ምናለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከርሱ ውጭ ሌላ ማኑም ጌታ አምላክ የላችሁም

አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። የሰው ፈጠራዎች ናቸው። ከአላህ ውጭ ያሉ አምላክ ተብለው የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ፣ አምላክ ምንም አጋር የለም። ከእርሱም ጭሌላ ማንም አምላክ የለም። አብርሃም ምን አለ? እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷቸው አይችሉም አለ። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ ጸጋ

ማለት ከአባ ማለት ምን ማለት ነው? ማለት ከአባ ምንድን ነው? በጣም ጥሩ። ከዕባ ማለት መካ ላይ የሚገኘው የአራት ማዕዘኑ ከዕባ ይባላል። አይ ማለት እሱን አውቃለሁ፣ ግን ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው ምንድን ነው? የምናመልከውም አይደለም የአላህ አምሳያ አይደለም። አቅጣጫ ብቻ ነው፣ የሱላት አቅጣጫ። እንግዲህ ሰዎች ወደ ተዘበራረቀ ቦታ ወደ ተለያየ ቦታ እንዳይሰግዱ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው። አላህ ስብሃነሁ ወተዓላ ነው እንዲሰራ ያዘዘው ነቢያቶች ናቸው የሰሩት ለትልቅ ዓላማ ነው የተሰራው ለሶላት አቅጣጫ ይሆን ዘንድና እና የሐጅ ስነስርዓት መፈጸሚያ ይሆን ዘንድ ሁለቱን ታላላቅ የእስልምና መሰረቶች መፈፀሚያ ይሆን ዘንድ ነው ሶላት ዋ አልሐጅ ሶላት አቅጣጫ እና የሐጅ መፈጸሚያ ቦታ እንጂ ሌላ አይደለም። አላ አላህ ስብሃነሁ ወተዓላ አቅጣጫ ብቻ እንደሆነ በቁርአን ላይ ሲገልጽ ይላል ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል ሶላትን በምትሰግድ ጊዜ ፊትህን ወደ አቅጣጫ ዙረህ ስገድ ይላል አቅጣጫ ብሎ ቃል በቃል ይጠራዋል የስግደት አቅጣጫ እንጂ ሌላ አይደለም መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስህ ዙሬ እሰግዳለሁኝ ይላል ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበር

ይህች ሴት ለአንተ ሚስት እንድትሆን ተወስናለች፣ በዱንያም በአኼራም ተብሎ ታዘዘ ታዘዙ። ነቢያችን ሰለላሁ ዓለይሂ ወሰለም ከህልማቸው እንደተነሱ የነቢያቶች ህልም ራይ ነው ከአምላክ ስድ የሚመጣ ግልጠተ መለኮት እንጂ ሴጣን በህልማቸው አይገለጥም፣ በነርሱ አይመጣም። ከዛ ነቢያችን በቃ አምላክ አዘኛልና ነይ ብሎ አስገድደው አልወሰዷትም። እንዳሁም በሌላ ጊዜ መልአኩ ጅብሪል ዓለይሂ ሰላም አሁን ይሄን ህልም ደገመ ለሁለተኛ ጊዜ ሙሐመድ ሆይ ይህች ሴት የአንተ ሚስት እንድትሆን ተወስናለች አላቸው። ከዚህ በኋላ ነው ነቢያችን ስለ ላ ስለም ሄደው የትዳር ጥያቄ ያቀረቡላት። እንግዲህ የትዳር ጥያቄ የሚቀረብላት ነፃ ልጅ እንዳልሆነ ስትረዳላችሁ፣ ራሷም ስለተክለ ሰውነቷ ተናግራለች። አቡዳዱ ላይ በተዘገበ ሰው በሆነ ሀዲስ እናታችን አይሻ ራሷ ስለተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀመማ ትመግበኝ ነበር። ይሄም ተሳካላት ለእናቴ እኔም ሰባ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁ። ያለች ቃል በቃል ራሱ ቋጨችው። ሴት ልጅ የተክለ ሰውነቷ ከደረሰና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም። ማለት የዘጠኝ ዓመት ልጅ ነች ህፃን ነች፣ ዘጠኝ ዓመት ልጅ ጋር እንዴት? ህፃን አይደለችም። እራሷ ከተናገረችው በላይ እኛ አናውቅም። ራሷ ስትናገር ወጣት ነኝ ብላ ተናግራለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳለች። አሁን እዚህ ጋር እየጠየቀን ያለ ነው ስለ ዛሬ ዘጠኝ ዓመት ሴት ሳይሆን የዛሬ አንድ ሺ አራት መቶ አርባ ስድስት ዓመት በፊት ስለነበረች ሴት ነው። ምን አለ መሰለሽ በእስልምና አስተምሮ አስተምሮ አለ። እሱ ምንድን ነው? የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም። አዳም ልክ እንደኛ ይመስልሻል? ቁመቱ አይደለም። አዳምን ነቢያችን ሰለላሁ ዓለይሂ ወሰለም ሲገልጹት ኸለቀ ላሁ አደም ሲቱነ ዚራዓን አሉ። አላህ አዳምን ስልሳ ክንድ አድርጎ ነው የፈጠረው አሉ። ሰላሳ ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለ ሰውነታቸው እየደቀቀች እያነሰች ሂዳ መታለች፣ እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰውና የአሁኑ ሰው አይገናኙም። ጭራሽ የ30 ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል? ምድር ላይ አያገኝም። የአንድ ሁለት ሜትር ማትሞላ ሴት ለእርሱ በቁልት ሆና ትችልም፣ በፍጹም። በአዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። ከአብርሃም ከነበረ በሙሴ ጊዜ ያለው ከአብርሃም ያለው ይበልጣል። ልክ እንዲህ ሰውነታቸው እየደቀቀ እየደቀቀች በልጣች ለዛሬ የዛሬ 1446 ዓመት ዘመን የነበረች ሴት እና የዛሬ አይደለችም። ይህን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሀዲስ ላይ ወጣት እንደነበረች ደርሳለች፣ እሷ ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች። ትርሚዚ ላይ በተዘገበ ሀዲስ ራሷ ምናለች፣ በዚህ ዘመን ሴት ልጅ ዘጠኝ ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ኢምሮአ ማለት ከህፃንነት እድሜ ወታለች ማለት ነው። ራሷ ህፃን እንዳልሆነች ቃል በቃል ተናግራለች። ይህ ምራ ደርሳለች ለአቅመ ሔዋን የደረሰች ሴት ማለት ነው። ምራ ማለት ሴት፣ አላህ ሱብሃነሁ ወተዓላ ሚስት ለማለት ሲገልጽ ጊዜ የምራ እያለ ነው የሚጠቀመው። ሴቶች እያለ ይገልጻቸዋል ከህፃንነት ዓለም የወጡ ማለት ነው። እና ይህን ራሷ ተናግራለች። ሌላ እናታችን አይሻ ረዲየላሁ አንሃ ከዛሬዋ ዘጠኝ ዓመት ሴት ጋር ለማወዳደር የፈለገ ሰው ማንነቷን ያንብብና ያወዳድር፣ ችግር የለውም። እናታችን አይሻ ከማንነቷ መካከል አንድ ልስጣቸውና አወዳድሩልኝ ከዛሬዋ ዘመን ሴት ሁለት ሺህ ሃያ ምናምን ሐዲሶችን በጭንቅላት አሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። እስኪ ቀርጿ እናንተ፣ የዛሬዋ ዘጠኝ ዓመት ይሄን ማድረግ ትችላለች? አረብ ህብስ ማታደርገ ምናልባት ቃቀስ ትጫዋት ፈጻ ልጅ ልናገኝ ይችላለን። እናታችን አይሻ ግን ሁለት ሺህ ምናምን ሐዲስ፣ ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሶሃቦች ኺላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ፣ እናታችን አይሻን ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች። ሀታ የጦር ሜዳ መርታለች። የዘጠኝ ዓመት ዛሬ ትመራለች አትመራም? አትመራም የጦር ሜዳ መርታለች እያልኳቸው ነው። ወታ ማለት ነው ደስ እና ስለዚህ ከተክለሰውነቷ አንፃር ነው ዋና የሚታየው እሱ ነው። ተክለሰውነቷ ደግሞ ደርሳለች። አረብ ሀገር የኖራቸው ሰዎች ይህን ማየት ትችላላችሁ። ኢትዮጵያ ላይ ያለች አስር ዓመት ልጅ እና የአረብ ሀገር ያለች አስር ዓመት ልጅ አካላቸው እኮ እንደው ልጅ ቤት ውስጥ የለም ማለት አረብ ሀገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የእነዚህኞቹ በጣም ትልቅ ነው ቻቸውሉና እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛን። በዚያ ላይ ምን አይነት አደጋ ደርሶባታል ነው ጥያቄው? ምንም የደረሰባት ነገር የለም። ሰዎች እንደሚገምቱትና እንደሚያስቡት እንደዚ ነው። እና ተክለሰውነቷ እንደደረሰ እራሷ የተናገረችው እሱ ትልቅ ማስረጃ ነው። የሚሆንን የእርሷን ማንነቷን ማንበብ እና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ ሌላ ጥያቄ እንኳ የለኝም። ተሞቀስ እያልኩኝ ጠይቃለሁ ሲገባኝ እንዴ የምትነግረኝ ነገር ካለ ይጠቅማታል ብለ የምታስበው ነገር ካለ ነገር፣ እኔ ላንቺ ደግሞ መጀመሪያ ነገርኩስ፣ ስለ እስላም ነስለስላማ ስለ እስላምማ ነገርከኝ ኮ ስለዛ ሳይሆን በቃ ማለት እንዴት አድርጌ እዚህ ጋር እኮ ነግር ያሉ አይደል? እንዴ እስላም ነኝ ብቻ ስላልክ እስላም አትሆንም። ለምን እዚህ ጋር እኔ ሃይማኖቱን አመንኩኝ ቢያንስ አላህ አላህ አንድ ጌታ ነው። ከዛ ደግሞ መሐመድ መላእክተኛ ነው ማለት ነው አይደለም? ከዛ መላእክተኛ ሲሆን ያንን ያንን ነገር ከየሰማው ግን እዚህ ጋር እንዴት አድርጌ በደንብ ማወቅ እንዳለብኝ ምናምን እንት ነገር አይሽ ሻሃዳ ያዥ እና እስልምናን ተቀበይ። የእስላማዊ ትምህርቶች የምትማሪበት ግሩፕ ደግሞ እናስገባሻለን። በየቀኑ ትምህርቶችን ትቀስሚያለሽ። ሰው ልጅ መጀመሪያ የሚያስፈልገው ምንድን ነው? ስለ ትክክለኛው ሃይማኖት ማወቅና አምላኩን ትክክለኛ አምላኩን የነቢያትን አምላክ ማግኘቱ ነው። ከዚያ በኋላ ያምናል ሊመሰክራል ለዚህ ለአምላኩ። ከዚያ በመቀጠል አምላኩ ያዘዘውን ተግባር ይፈጽማል። ስለ ሶላት በመማር ሶላትን ለእርሱ ብቻ መስገድ፣ እንዲሁም ኢስላም የሚያዘውን ትዕዛዛት በመማር ያንን ይፈጽማል። የሚከለክለውን ነገር በመማር ልክ እንዲሁ ይቆጠባል ማለት ነው። ይሄ ነው። እሺ ሻሃዳ ላስይዝሽ ዝግጁ ነሽ? በቪዲዮ ልጣ ወይስ ደስ እንዳለ ችግር የለውም። ቤተሰቦች የሚያውቅሽ ከሆነ ችግር እንዳይፈጥርብሽ ምናልባት አይ ሱማ ሱማ ለማወቅማ ፎቶ ስላያላደ እንዴ አሁ በቃ በዚህ ይሆንሽ የምለው ቃል አብረሽን እየተከተልሽ ይ ባይሆን ቀስ እያልክ እሺ፣ ችግር የለውም። ማሽ አሽሀዱ አሽሀዱ አላ አላ ኢላሀ

ሻወር ትወስጃለሽ። ስለ ሶላት አሰጋገር ደግሞ በመማር እዚህ ላመንሽውና ለመሰከርሽው ለአንድና ብቸኛ ለሆነ ለአምላክ ለአላህ ብቻ ትሰግቻለሽ ማለት ነው። የምትማሪበት ግሩፕ ኢንሻላህ እንድትገቢ አደርግሻለሁኝ። ዛህራ ካለሽ ጻፊ አንድ ጊዜ። ከሌለችም ችግር የለውም፣ በውስጥ አገናኝሻለሁኝ። ስምሽ ማን ነበር ያልሽው? ብሌ መቀየር ከፈለግሽ መቀየር ትችላለሽ፣ ካልፈለግሽ ችግር የለውም ልቀይርልሽ? ወይነስ ይጥራፈዚ ደስ እንዳለክ። እሺ፣ ደስ የሚል ስም እኔ በጣም ደስ የሚላይ ስም ሐያት ይመችሻል። እሺ፣ በቃ ከዚህ በኋላ ስምሽ ሐያት ነው። በቃ የምትማሪበት ክሩፍ አገናኝሻለሁ ማዳምን ስለ ውዱ አደራረግ ስለ ሶላት አስተጋገድ ብጠይቃት፣ በደንብ ታሳይሻለች፣ ታስረዳሻለች። ካልሆነ ደግሞ ችግር የለውም በውስጥ አገናኝሻለች ከአንድት ልጅ ጋር። ጥያቄ ያላችሁ ካላችሁ መቀጠል ትችላላችሁ። ሰላሙ አለይኩም ሰላም ወራህመቱላህ ወበረካቱ ነው። አልሐምዱሊላህ እና ጥያቄ ነበረኝና ማለት ነው። እሺ ጥያቄ ምንድን ነው? የምኖረው ሳውዲ አረቢያ ነው። ስራዬ ዶሮ ማረድ ነው። እሺ ስንት ዶሮ ቢያንስ እስከ ከዛም በኋላ እየቆጠርኩ ስለሆነ ማርደው ቤሽስ መነሳት አለባቸው። ምን ትላላችሁ? እና ቢስሚላህ ለማለት የሀራሚ ኖረዋን አይኖረውም የሚለውን ለማወቅ ማለት እንደ ኢትዮጵያ ወይም ከምድር ላይ አይደለም የሚታረዱት፣ ገብቷል? የቁም ነው የሚታረዱት። እዛ ላይ ደግሞ አረቡ ችግር የለውም ማለት። እዛ ላይ እየቆጠርኩ ስለሆነ ማርደው ኢንዱስትሪን የምታስገባቸው በማሽን ነው የሚታረዱት። ላላ በእጄ ነው የምቆርጠው፣ ያው ግን የቁም ነው እኮ ቢሆንም፣ ራሱ ቢስሚላህ በል እያንዳንዱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ስታርድ ጊዜ ቢስሚላህ በል ብለው አዘውና ያንዳንዱ በምታርድ ጊዜ ቢስሚላህ በል